አንዳንድ ሰው የልቡን ተናግሮ ስብርብር ካረጋችሁ በኋላ እኔኳ አፌ ነው እንጂ ውስጤ ባዶ ነው ይላችኋል። ቆይ ይህም ማለት ነው፣ በነገራችን ላይ በልብ የሞላ ነው ባፍ የሚፈሰው። እና ሰውን በቃላታችሁ የምትሰብሩ ሰዎች የቃልን ኃይል ተረድታችሁ ብትችሉ መልካም ነገርን ተናገሩ፣ ካልሆነ ደግሞ ዝም በሉ። ምክንያቱም እናንተ እንደ ቀልድ የምታወጣ ትንሽ ቃል እዛ ሰው ጋር ሄዳ ምን እንደምትፈጥር አታቁ። ከዛሬ በኋላ አቁም ያለው እኔ ለሱ ብዬ ብዙ ነገር የሆንኩለት ሰው ቅንጣት ታክል ሳይረዳኝ ሲቀር ከዚህ በኋላ ስለዛ ሰው አብዝቶ መጨነቅ ትቻለሁ። የማይፈልጉኝም መፈለግ፣ ራሴን ከሌሎች ጋር ማወዳደር፣ ለማይረዳኝ ሰው ችግሬን መናገር፣ የኔ ያልሆነን ነገር ማሳደድና ሰዎች ላይ ጥገኛ መሆን ከዛሬ በኋላ አቁም ያለ። ወንድ ልጅ ቂም የሚይዝብሽ መቼ እንደሆነ ታውቂያለሽ? ችግር ውስጥ እንዳለ ስትረስ ውስጥ እንዳለ በጣም መጥፎ ስሜት ውስጥ እንዳለ እያወቅሽ ሰበብ አስባብ ፈልገች በነገር ስጠዘጥዙ ስታመናጭቂው የችግሩ ቀን ሲያልፍ ያቺን ቀን ያስታውሳል ወንድ ልጅ ሲወድቅ በወደቀበት አይመታም እውነት ብልሽ አንድ ቀን መነሳቱ አይቀርም በህይወታችሁ ውስጥ እንደነዚህ አይነት ሰዎች በፍጹም አስፈላጊ አይደሉም አንደኛ ብልጣብልጥ ሆኖ ሊጠቀሙባችሁ የሚፈልጉ ሁለተኛ በሄዱበት ሁሉ ስማችሁን የሚያጠፉ ስለ እናንተ መልካም ነገር የማይናገሩ። ሶስተኛ በደካማ ጎናችሁና በክፍተታችሁ መጠቀም የሚፈልጉ። አራተኛ አራተኛ ሐሜተኞች፣ ሰው ማማት የሚወዱ ከሰው ጀርባ የሚያሴሩ። አምስተኛ በደስታችሁ የማይደሰቱ በሀዘናችሁ ብቻ ከንፈራቸውን የሚመጡ። ቶሎ የሚናደዱ ሰዎች ጥሩ ልብ አላቸው። አስመሳይ አይደሉም። አስመሳይ ለመሆን ቢፈልጉ እንኳን አይችሉም። በጭራሽ ምክንያቱም ሁሉም ስሜቶቻቸው ፊት ለፊት የሚገለጡ ናቸው። ፈልገው ወደው አይደለም ቶሎ የሚናደሩት ተፈጥሯቸው። ያ ደግሞ በጣም ዩኒክ ያደርጋቸው የተሻሉም ናቸው። ምክንያቱም አስመስሎ ቀባብቶ ነገሮችን ዲኮር አድርጎ ቀባብቶ ማቅረብ አይችሉበትም። ምክንያቱም ተፈጥሯቸው እንደዛ አይደለም። ሁሉ ነገራቸው ፊት ለፊት ሲናደዱ፣ ሲደሰቱ፣ ሲወዱ፣ ሲጠሉ፣ እያንዳንዱ ስሜቶቻቸው የተደበቀ አይደለም፣ ሁሉም ፊት ለፊት የሚታይ ነው። ለዛ ነው ማስመሰል ማይችሉት። እንዲህ አይነት ሰዎችን ጓደኛ፣ ወዳጅ ብታረጋቸው በጣም ታተርፍባቸዋል። ምክንያቱም ከጀርባ ሊወጉ አይችሉ ስለማይፈልጉ ብቻ ሳይሆን ተፈጥሯቸውም ስላሉ ሁሉ ነገራቸው ፊት ለፊት ስለሚታይ አስመስለው ቀን ጠብቀው አድፍጠው አይሰብሩህም። ምክንያቱም ሁሉንም ነገራቸውን ፊት ለፊት ስለምታዩ እንደዚህ አይነት ሰዎች ሁልጊዜ እንደተጎዱ ነው፣ ሁልጊዜ በሰዎች እንደተካሉ፣ ሁልጊዜ ሰዎች መጠቀሚያ እንደሆኑ፣ ሁልጊዜ እንዳለቀሱ፣ ሁልጊዜ እንደተናደዱ፣ ሁልጊዜም ቢሆን በሰው ልጅ ምክንያት ዋጋ እንደከፈሉ ናቸው። ከጀርባ የሚወጉትና የሚካሉትም እንደዚህ አይነት ሰዎች ናቸው። ምክንያቱም አስመስለው አጸፋውን መመለስ ስለማይችሉ ሁል ጊዜ ሰዎች ይጠቀሙባቸው። ነገር ግን በዛው ልክም ደግሞ በጣም ደስተኛ የሆኑ ሰዎችን ናቸው። ምክንያቱም ውስጣቸው ጥላቻ፣ ክፋት፣ በቀል፣ ቂም፣ ማስመሰል ስለሌለ እጅግ በጣም ንጹህን ቅልፍ ተኝተው ነው የሚያድሩት። የማንም እንባ እንዲኖርባቸው አይፍል። እንደዚህ አይነት ልብ ያላቸው ሰዎች በጣም እድለኛ ሰዎች ናቸው። በጣም ነው። በእንደዚህ አይነት ሰዎች ልብ ምቀኛው ልትሰብራቸው ትችላለህ፣ ግን ልታሸንፋቸው አትችልም።